መርሐባ መርሐባ፣ እንኳን ደህና መጣችሁ። አህለን ወሳህለን፣ በጣም አመሰግናለሁ። እኔ አላየሁም አልኩሽ። ብዙ ጊዜ ጠየቅሽኝ። ቦርሳውን አገኘሽው? ቶሎም መልሳለሁ ብዬ ነው ያላጠፋሁት። ተው ብዬው ነበር። እኔ ክፍል እንዳትገቡ። ከቻልሽ አሁን መለሽልኝ ውዴ። አና ጉልት እኒ ማሽፍቶ፣ አና ጉልት እኒ ማሽፍቶ እኔ ያላየሁትም አልኩሽ ማለት ነው። አና እኔ ጉልት አልኩ፣ ተናገርኩ እኒ እኔ ማሽፍቶ አላየሁትም። ሰአልቲኒ ክቲር ብዙ ጠየቅሽ። ሰአልቲኒ ክቲር ብዙ። ለየት ባለ ሁኔታ እንዲህም ማለት እንችላለን፣ ኩልሾ እያተስአሊኒ ኩል ሽወያ ትስአሊኒ አሁንም አሁንም ትጠይቅኛለሽ ማለት ነው። ኩል ሽወያ ማለት አሁንም አሁንም በተደጋጋሚ ማለት ነው። ትስአሊኒ ትጠይቅኛለሽ ወይንም ከም መራ ትስአሊኒ ከም መራ ትስአሊኒ ማለት ምንችላለን ስንት ጊዜ ነው የምጠይቅኝ ማለት ነው። ይሄ ደግሞ ከም ስንት መራ፣ ጊዜ ከም መራ፣ ስንት ጊዜ

እንደዚያ የሆነ የሚያደርገው ነገር እንዳደርግ ነግሬው ነበር ማለት ነው ጉልት አልኩኝ ተናገርኩኝ ሎ ለሱ ጉልት ሎ ነገርኩት አልኩት ማለት ነው ላይሰዊ ሰዊ እንዳያደርግ ላ ትድክሉ ጉርፈቲ ላ ትድክሉ ጉርፈቲ ክፍሌ እንዳትገቡ ክፍሌ አትግቡ ማለት ነው ላ ትድክሉ አትግቡ እንዳትገቡ ጉርፈቲ ክፍሌ

ያለ ፍቃዴ ያለ እኔ ፍቃድ እኔ ሳልፈቅድላችሁ ክፍሌ አትግቡ ማለት ነው። ምን ገይር እዝኒ ያለ እኔ ፍቃድ ሳልፈቅድላችሁ ማለት ነው። በጣም እናመሰግናለን። እሺ ቀጥታ ነው የምታሳፍሩኝ ወይስ ትራንዚት አለው ማለትና ደህና ዋሉ ማለት ርሕለቲ ሙባሽራ ወላ ፊሃ ትራንዘት ርሕለቲ ሙባሽራ ወላ ፊሃ ትራንዘት ማለት በረራዬ ቀጥታ ነው ወይስ ትራንዚት ነው ማለት ነው። ርሕለቲ በረራዬ፣ ሙባሽራ ቀጥታ፣ ዋላ ወይስ፣ ፊሃ አለበት፣ ትራንዚት ትራንዚት ነው። ደህና ሁኑ፣ ደህና ዋሉ፣ ደህና አምሹ ለማለት ማዕሰላማ የሚለውን ቃል መጠቀም እንችላለን። ማዕሰላማ ሰላም እህት አይቼ መጣ ወይም አየሁኝ ለኔ አትከፍትልኝም። አንተ ስትተኛ ሄደች። አላልከኝም ነበር? ማን ያዘዘውን ምግብ ምሳ ላመጣለህ? ሄጄ ነው የሚለውን ስሪልኝ። ሸየክት ሸየክት፣ ቼክ አደረግኩ፣ አየሁ እንደ ማለት ነው። ሸየክት አለ፣ ሸየክት አለ ማለት ቼክ አደረግኩት ማለት ምን እያደረገ እንደነበረ ቼክ አደረግኩት፣ አየሁት እንደ ማለት ነው

ዐለየ ለእኔ ማትሩድ ዐለየ አትመልስልኝም። ለማንተ ረገት ህይ ራሐት፣ ለማንተ ረገት ህይ ራሐት፣ አንተ ስትተኛ ነው እሷ አይሄደችው ማለት ነው። ለማንተ ረገት አንተ ስትተኛ ህይ እሷ ራሐት ሄደች። ማግሉት ሊ አላልከኝም፣ አልነገርከኝም ማለት ነው። ማጉልት አላልክም ሊ፣ ለኔ ወይም አንተ ማጉልት ሊ ማለትም እንችላለን። ትንሽ ጨመር አድርገንበት አንተ ማጉልት ሊ፣ አንተ አላልከኝም፣ አንተ አልነገርከኝም ማለት ነው። አንተ አንተ ማለት ነው። መኑ ጠለብ አል አክል፣ መኑ ጠለብ አል አክል፣ ማነው ምግቡን ያዘዘው ማለት ነው። መኑ ማን ነው፣ ጠለብ አዘዘ፣ አአክል ወይም አክል ምግብ

ወይም ደረሰኝ ማለት ነው ማ ማወሰልኒ ማ አልደረሰኝም የጠራሽኝ መስሎኝ ነው ማለት ኩንት አظን እኒክ ናዴቲኒ ኩንት አظን እኒክ ናዴቲኒ የጠራሽኝ መስሎኝ ነበር የጠራሽኝ መሰለኝ ማለት ነው ኩንት አظን መሰለኝ መስሎኝ ነበር ማለት ነው እኒክ አንቺ ናዴቲኒ ጠራሽኝ ቨኔት ኢኒክ ናዴቲኒ ማለትም እንችላለን። ያው ነው የጠራሽኝ መስሎኝ ነበር፣ የጠራሽኝ ስለመሰለኝ ነው ማለት ነው። ውዴ በጣም አመሰግናለሁ። ቀሪ ዘመንሽ በደስታ ቀሪ ዘመንሽን በደስታ ኖርልኝ ይላል። እኔም ቀሪ ዘመናችሁንም ያላችሁበትን ሁሉ ሁኔታ የደስታና የፍስሀ እንዲያደርግላችሁ በጣም በጣም ነው የምመኝላችሁ። እና ሁል ጊዜ ለህዛ ለህዛ ትለኛለች። ምንድነው? ከይቅርታ ጋር ለህዛ ማለት አንዴ እንደ ማለት ነው። አንድ ደቂቃ እንደ ማለት አንድ አንዴ ቸኩለን ለህዛ ለህዛ ስንል አንዴ አንዴ እንደ ማለት ነው። ለምሳሌ ለህዛ ለው ሰማሕት ማለት አንዴ ታገዘኝ አንዴ ቆየኝ ማለት ነው። ለህዛ ማለት ው አንዴ ማለት ነው። አንድ ደቂቃ ለውሰማትሕ ማለት ደግሞ እባክህን ማለት ነው። ሴት ከሆነች ለህዛ ለውሰማሕቲ እንላታለን። ብዙ ሰዎች ከሆኑ ለህዛ ለውሰማሕቱ እንላቸዋለን። ከህመማችን ለመዳን ከፈለግን በመጀመሪያ ይቅር የምንላቸው አራት አይነት ሰዎች አሉ። አንደኛ ወላጆቻችን ናቸው። በህይወትም ይኑሩ አልፈውም ይሁን ይቅር እንበላቸው። የቻሉትን አድርገዋል። ክፉዎቹ እንኳ ማለት እነዚያ ክፉዎቹ አሉ አይደለ? እነሱ እንኳን የቻሉትም ነው ያደረጉት ይክፉ እንጂ ይበድሉን እንጂ ህይወት ሰጥተውናል። ዘጠና ዘጠኝ በመቶ አጥፍተው አንድ ካለሞ ለዛ ለአንድ በመቶ እናመስገናቸው፣ ለዘጠና ዘጠኝ በመቶ ደግሞ ይቅር እንበላቸው። ከዛ በቃ እንተው ከእነሱ ጋር የነበረን ግንኙነት አሁን ያለንን ህይወት እንዲያበላሽብን በጨራሽ አንፍቀድም። ይቅር እንበልና እንዲሄዱ ከህይወታችን እንዲወጡ እንፍቀድላቸው። ሁለተኛ የወደድናቸው ሰዎች አሉ። በአንድ ጊዜ ወደናቸው ብድያን ያን ያለነሱ ህይወት በጭራሽ እንዴት ትኖራለች እንዴት ትሆናለች ያልን ሰዎች የሉም? አዎ፣ እነዛ ጥለውን የሄዱት ማለት ነው። አብረውን ይቆያሉ ብለን ስንተማመናባቸው የከዱን ሰዎች አሉ አይደለም። ባለንበት ሊሆኑ ፈቃደኛ ያልሆኑ እነዛ ሰዎች አሉ አይደል። እነሱን ሰላም እንመኝላቸው፣ ከህመማቸው እንዲድኑ ጥሩ እንመኝላቸው። ህመም እኮ ያለበት ሰው ነው ጥሩ የሆነለትን ሰው ጥሎ የሚሸሽ አይደለ። እንደ ይሁን እንጂ ተመልሰው እንዲመጡ በጭራሽ በጭራሽ አንፈቅድላቸው። ስራቸው መሮጥ ቀርቶ ከትሆኑ ምኞቱ አይኖረን። በጭራሽ እንዲሄዱ እንፍቀድላቸው። እነሱ ጥለውን ሲሄዱ የተጎዳን የተከዳን መሰለን እንጂ እነሱ ገና ከህይወታችን ሲወጡ ነው። ህይወት ደግሞ ለእኛ ብዙ በሮች የከፈተችልን፣ እነዛን በሮች ቼክ እናድርግ። ለእኛ የሚስማማ ለእኛ የሚበጅ ብዙ ነገሮች እነዛ በሮች ውስጥ አሉ። ይህ የፈጣሪ ካሳ ነው። ፈጣሪ እኮ ሰው ይክሳል፣ የተበደለን ይክሳል። በጭራሽ በጭራሽ አይተወውም። ይሄዱ እንተዋቸው። ሶስተኛ፣ የጎዱን ሰዎች አሉ አይደለም፣ የከዱን ሰዎች በመንገዳችን ላይ ያገኘናቸው ባዕድ ሰዎች እንኳ ሳይቀሩ በማያገባቸው ገብተው በነገር ተንኮስ ያደረጉን ሰዎች አሉ አይደለም። ሙጭጭ ያንበልባቸው። እንዴት በድለውን ይቅርታ አይጠይቁንም? እያን አንንጨርጨር። ከእነሱ ይቅርታ ከመጠየቅ ይልቅ ሰላማችን አይሻለንም? እንተዋቸው፣ እርግፍ አድርገን እንተዋቸው። ሰላማችን ይበልጥብናል። እነሱ ያለፉበትን የልባችንን መንገድ ሙልጭ አድርገን ከእነሱም ሆነን ከነሱ ሽታ እንኳን በደንብ እናጽዳው። ለነሱ ብለን እኮ አይደለም፣ ለራሳችን ነው። አራተኛ፣ ይህ ደግሞ በጣም ከባዱ ክፍል ነው። ራሳችንን ይቅር እንብለው። የሰው ልጅ ጉድ የሚያሰኝ በደል የደረሰበትን ሰው ይቅር ለማለት ዝግጁ ነው። ራሱን ይቅር ለማለት ግን በጨራሽ እንቸገራለን። ለምን እንደሆነ እንጃ፣ ፍዳችንን እኮ ነው የምናየው። ራሳችንን ይቅር ለማለት ለምን እንደሆነ እንጃ ሳናውቅ አይደለ? እንዴት ስህተት የሰራ ነው። ታዲያ ምን አለ እስኪ ራሳችንን ይቅር ብንለው? እና ለምንድን ነው ያንን ሸክም ለዘላለም ተሸክመን ጎብጠን የምንዞረው? ሁሉም አልፏል። አሁን ያለነው እዚህ ዘመን ላይ ነው። ይቅርታ ድክመት አይደለም። መተው ይሻላል፣ መተው በውስጣችን የተሸከምነውን ህመም መላቀቅ ይሻላል። ህመማችንን በጀርባችንን አዝለን እንኳን መጓዝና ፈቀቅ ማለት አንችልም። ወደፊት ለመሄድ ለመዳን ለመሻር ስንል ይቅር እንበል። ይቅር ማለት ደግሞ ድሮ እንደነበር ነው አሁንም ያመቶ ራሳችን ላይ ይዝለልብን፣ ያመቶ ይስረቀን፣ ያመቶ ይበድለን ማለት አይደለም። ይቅር ማለት ከተበደልነው ተምረን ከበደሉን ርቀን እነሱም ኑሯቸውን እንዲኖሩ እኛም የራሳችንን ኑሮ እንድንኖር መፍቀድ ማለት ነው። በሉ ደህና ሁኑ፣ ወዳችኋለሁ። ባይ ባይ